ሰላም ጤና ይስጥልኝ እንዴት ናችሁ? እንኳን ወደ መጽሐፍ ቅዱስ ዩትዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን በማቴዎስ ወንጌል ላይ ያተኮሩ 21 የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ መጥተናል። ጥያቄ ቁጥር አንድ ጌታችን ኢየሱስ ክርስቶስ በመጀመሪያ ያስተማረው ትምህርት ምን ነበር? ሀ ንስሐ ግቡ ለእመኑ ሀመርኳ ለምኑ መጹሙ አስር ሰከንድ አላችሁ። ትክክለኛው መልስ ሀ ንስሐ ግቡ የሚለው ነው። ማቴዎስ ምዕራፍ 4 ቁጥር 17ን ተመልከቱ። ከዛም ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። ጥያቄ ቁጥር 2 ጌታችን ኢየሱስ ክርስቶስ ዮሐንስ እንደተያዘ በሰማ ጊዜ ወደ የት ሄደ? ሀ ናዝሬት፣ ለ ኢየሩሳሌም፣ ሐመርኳ ቅፍርናሆም፣ መ ግብጽ አስር ሰከንድ አላችሁ። ትክክለኛው መልስ ሀመር ኳ ቅፍርናሆም የሚለው ነው። ማቴዎስ ምዕራፍ አራት ከቁጥር 12 እስከ 13 ተመልከቱ። ጌታችን ኢየሱስም ዮሐንስ እንደተያዘ በሰማ ጊዜ ወደ ገሊላ አውራጃ ሄደ። ናዝሬትንም ትቶ መጣና በዛብሎንና በንፍታሌም አገሮች መካከል በምትገኝ በባህር አጠገብ ባለች በቅፍርናሆም ኖረ። ጥያቄ ቁጥር 3 ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማያት ምን ይባላል? ሀ ታላቅ፣ ለ ጻድቅ፣ ሐመርኳ ታናሽ መሰባኪ አስር ሰከንድ አላችሁ። ትክክለኛው መልስ ከአመርኋ ታናሽ የሚለው ነው። ማቴዎስ 5 19 20 ተመልከቱ። ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግስተ ሰማይ ታናሽ ይባላል። አሁንም ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት እንደማትገቡ ነግራችኋለሁ። ጥያቄ ቁጥር አራት ጌታችን ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን እንግዲህ በምን ይጣፍታል ያለው እነማንን ነበር? ሀ. ብፁዓንን፣ ለ ፈሪሳውያንን፣ አመርኳ አይሁድን፣ መምመናንን አስር ሰከንድ አላችሁ። ትክክለኛው መልስ ሀ ብፁዓንን የሚለው ነው። ማቴዎስ 5 1314ን ተመልከቱ። ብፁዓን እናንተ ያለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ጥያቄ ቁጥር 5 በመጽሐፍ ቅዱስ ምጽዋትን ምን አድርጉ ተብሎ ተጽፏል? ሀ በአደባባይ፣ ለ በስውር፣ ሀመርኳ በምኩራብ፣ መ በአውራ ጎዳና። አስር ሰከንድ አላችሁ። ትክክለኛው መልስ ለ በስውር የሚለው ነው። ማቴዎስ ምዕራፍ ስድስት ቁጥር አንድን ተመልከቱ ለሰዎች ይታዩ ዘንድ ምጽዋታችሁን በሰው ፊት እንዳታደርጉ ተጠንቀቁ፣ ያለዛ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። ጥያቄ ቁጥር ስድስት ጌታችን ኢየሱስ ክርስቶስ ሲያስተምር ስለምን አትጨነቁ ብሏል? ሀ ስለ ጸሎት፣ ለ ስለ ጾም፣ ሐ መርኋ ልብስና ምግብ፣ መ ስለ ነፍስ አስር ሰከንድ አላችሁ ትክክለኛው መልስ ካመርኳ ልብስና ምግብ የሚለው ነው ማቴዎስ 6 25 26ን ተመልከቱ ለምግብና ለልብስ መጨነቅ እንደማይገባ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት እና በምትጠጡት ለስጋችሁም በምትለብሱት አትጨነቁ ነፍስ ከምግብ አትበልጥምን ጥያቄ ቁጥር 7 ኢየሱስ ክርስቶስ ቀኝ እጅህ ብታሰናክልህ ምን አድርጋት ነበር ያለው? ሀ ቆርጠህ ጣላት፣ ለ በሳት አቃጥላት፣ ሐ መርኳ ገስጻት፣ መ ተንከባከባት። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ቆርጠህ ጣላት የሚለው ነው። ማቴዎስ ምዕራፍ 4 ቁጥር 29 ተመልከቱ። ቀኝ እጅ ብታስትህ ቆርጠህ ካንተ ጣላት፣ አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ጥያቄ ቁጥር ስምንት ሁለቱ ወንድማማቾች አባታቸውን ዘብዲዎ ስንትተው ጌታችን ኢየሱስን የተከተሉት ማንና ማን ናቸው? ሀ ጴጥሮስና ዮሐንስ፣ ለ ኢንድሪያስና ጴጥሮስ፣ ሐመርኳ ያዕቆብና ዮሐንስ፣ መ ያዕቆብና ጴጥሮስ። አስር ሰከንድ አላችሁ ትክክለኛው መልስ ሐመርኳ ያዕቆብና ዮሐንስ የሚለው ነው። የማቴዎስ ወንጌል 4 21 22ን ተመልከቱ። ከዛም ጥቂት እልፍ ብሎ ሌሎች ሁለት ወንድማማቾች የዘብዴዎስ ልጅ ያዕቆብንና ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውንና አባታቸውን ትተው ተከተሉት። ጥያቄ ቁጥር 9 ብልና ነቀዝ የማያበላሹት ሌሎች፣ ቆፍሮ የማይሰርቁት ምንድን ነው? ሀ ወርቅ፣ ለ ሀብ ሀምርሆ ልብ፣ መ መንግስተ ሰማያት። አስር ሰከንድ አላችሁ። ትክክለኛው መልስ መ መንግስተ ሰማያት የሚለው ነው። የማቴዎስ ወንጌል 6 19-20 ተመልከቱ። ስለ ሰማያት መዝገብ ብልና ነቀዝ በሚያበላሹት ሌቦች ቆፍሮ በሚሰርቁት በምድር ለናንተ መዝገብ አትሰብስቡ፣ ነገር ግን ብልና ነቀዝ በማያበላሹት ሌቦቹን ቆፍሮ በማይሰርቁት በሰማይ ለናንተ መዝገብን ሰብስቡ። ጥያቄ ቁጥር አስር የማይሰሩ የማይሰሩና የማይጭዱ በጎተራም የማይሰበስቡ ምኖችን ተመልከቱ ብሏል። ሀ ወፎችን፣ ለ ምእመናንን፣ ሀመርፋ መላእክትን ም አልተጠቀሰም። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ወፎችን የሚለው ነው። የማቴዎስ ወንጌል 6፡26-27ን ተመልከቱ። የማይዘሩ እና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ጥያቄ ቁጥር 11 ወንጌላዊ ማቴዎስ የማቴዎስ ወንጌልን የጻፈው ማን በነገሰ በመጀመሪያው ዓመት ነበር? ሀ. ቀላውዲዮስ ቄሳር፣ ለ. አውግጦስ ቄሳር ሐ ምርኳ ጲላጦስ መ ዳዊት። አስር ሰከንድ አላችሁ። ትክክለኛው መልስ ቀላውዲዮስ ቄሳር የሚለው ነው። የማቴዎስ ወንጌል 28:20 ተመልከቱ። ከ12ቱ ሐዋርያት አንዱ ሐዋርያው ማቴዎስ በምድረ ፍልስጤም በዕብራይስጥ ቋንቋ የጻፈው ወንጌል ተፈጸመ። መንፈስ ቅዱስ እያተጋው ጌታችን ኢየሱስ ክርስቶስ በስጋ ወደ ሰማይ ካረገ በኋላ በ8ኛው ዓመት ቀላውዲዮስ ቄሳር በነገሰ መጀመሪያው ዓመት ጻፈው። ጥያቄ ቁጥር 12፦ ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ቃል ጮኸ በስንት ሰዓት ነበር? ሀ በ9፣ ለ በ6 ከአመርኳ በሰባት መ በ12። 10 ሰከንድ አላችሁ። ትክክለኛው መልስ ከ በ9 የሚለው ነው። ማቴዎስ 27 35 36ን ተመልከቱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። በ9 ሰዓትም ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውኸኝ ማለት ነው። ጥያቄ ቁጥር 13 የመስፍኑ ጭፍሮች ጌታችን ኢየሱስን ልብሱን ገፈው ምን አለበሱት? ሀ ጥቁር ልብስ፣ ለ ቀይ ልብስ ሐመር ሃ ነጭ ልብስ፣ መ የወርቅ ካባ አስር ሰከንድ አላችሁ ትክክለኛው መልስ ለቀይ ልብስ የሚለው ነው ማቴዎስ 27 28 29 ተመልከቱ ልብሱንም ገፈው ቀይ ልብስ አለበሱት የእሾህ አክሊልም ጎንጉኖ በራሱ ላይ አቀዳጁት በቀኝ እጁም ዘንግ አስያዙት። ጥያቄ ቁጥር 14 ጌታችን ኢየሱስ ክርስቶስ የተሸጠበት 30 ብር ምን ተገዛበት? ሀ ወርቅ፣ ለ ልብስ፣ ሐ መርኻ ምግብ፣ መ መሬት። 10 ሰከንድ አላችሁ። ትክክለኛው መልስ መ መሬት የሚለው ነው። የማቴዎስ ወንጌል 27:3-8ን ተመልከቱ። ከዚህም በኋላ አሳልፎ የሰጠው ይሁዳ እንደፈረዱበት ባየ ጊዜ ንጹሕ ደምን አሳልፌ የሰጠውን በድያለሁ ብሎ ለካህናት አለቆችና ለሕዝብ ሽማግሌዎች ሰላሳውን ብር መለሰ። የካህናት አለቆችም ያን ብር አነስተው የደም ዋጋ ነውና በመባ ውስጥ ልንጨምረው አይገባም አሉ። ተማክረውም ለእንግዳ መቃብር የሸክላ ሠሪ መሬት ገዙበት። ስለዚህም ያ መሬት እስከዛሬ ድረስ የደም መሬት ተብሎ ተጠራ። ጥያቄ ቁጥር 15 ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በምትጸልዩበት ጊዜ ምን በሉ አላቸው? የማቴዎስ ወንጌል 6፡9-15ን ወይም ሉቃስ 11፡1-14 ተመልከቱ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው። በምትጸልዩበት ጊዜ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን፣ የዕለት ምግባችንን በየዕለቱ ስጠን፣ እኛም የበደሉንን ሁሉ ይቅር እንደምንል በደላችንን ይቅር በለን፣ አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ ጥያቄ ቁጥር 16 የመስፍኑ ጭፍሮች ኢየሱስን ከሐሞት ጋር የተቀላቀለ ወይን ያቀረቡለት በየት ነበር? ሀ ጎልጎታ፣ ለ ናዝሬት፣ ሐመርኋ ቤተልሔም፣ መ ቀራኒዮ። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ጎልጎታ የሚለው ነው። የማቴዎስ ወንጌል 27፡33-34ን ተመልከቱት። ትርጓሚው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜ ከአሞት ጋር የተቀላቀለ ወይን ሊጠጣ ቀረቡለት፣ ቀምሶም ሊጠጣው አልወደደም። ጥያቄ ቁጥር 17 ጌታችን ኢየሱስ ክርስቶስን በምድረ በዳ ሰይጣን ስንት ጊዜ ፈትኖታል? የማቴዎስ ወንጌል 9:3-11ን ተመልከቱ። ሰይጣን ጌታችን ኢየሱስን ሦስት ፈተናዎችን ፈትኖታል። ድንጋዩን ወደ ዳቦ መቀየር፣ ከመቅደሱ ጫፍ ራሱን እንዲወረውር፣ ወድቆ ቢሰግድለት የዓለምን መንግስታት ከነ ክብራቸው እንደሚሰጠው በመግለጽ ነበር። ጥያቄ ቁጥር 18 ሰይጣን አንተ የእግዚአብሔር ልጅ ከሆንክስ ድንጋዮች ዳቦ እንዲሆኑ አዝዝ ሲለው ጌታችን ኢየሱስ ክርስቶስ ምን ብሎ መልሶለታል? ማቴዎስ ምዕራፍ 4 ቁጥር 4ን ተመልከቱ። ጌታችን ኢየሱስን መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደል ተጽፏል አለው። ጥያቄ ቁጥር 19 ሰይጣን አንተ የእግዚአብሔር ልጅ ከሆንክስ ከመቅደሱ ጫፍ ራስህን ወርውር ሲለው ጌታችን ኢየሱስ ክርስቶስ ምን ብሎ መልሶለታል? ማቴዎስ 4 7 ን ተመልከቱ ጌታችን ኢየሱስን መልሶ አምላክህ እግዚአብሔር እና ትፈታተነው ተብሎ ደግሞ ተጽፏል አለው ጥያቄ ቁጥር ሀያ ሰይጣን ጌታችን ኢየሱስ ክርስቶስን ብትሰግድልኝ እጅ ብትነሳኝ ይሁሉ እሰጥሃለሁ ሲለው ምን ብሎ መልሶለታል? ማቴዎስ 4 10 11ን ተመልከቱ። ከዛም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱም ብቻ ምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው፣ እነሆ መላእክት ሊያገለግሉት መጡ። ጥያቄ ቁጥር 21 በማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 48 የተጻፉ ስድስቱ ቃላት እነማን ናቸው? የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 48 ተመልከቱ። ስለ ስድስቱ ቃላት በወንድሙ ላይ በከንቱ የሚቆጣ ሁሉ እሱ ይፈረድበታል። ወንድሙን ጨርቅ ለባሽ የሚል በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። ሴትን አይቶ የተመኛት ሁሉ ፈጽሞ በልቡ አመነዘረባት። ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሷ አመንዝራ ያደርጋታል። የተፈታችውንም የሚያገባ ሁሉ ያመነዝራልና። ፍጹም አትማሉ ነገር ግን ቃላችሁ አዎን አዎን፣ ወይም አይደለም። ለም አይደለም ይሆን። ክፉን በክፋት ትቃወሙት። ለሚለምንህም ሁሉ ስጥ። ጠላቶቻችሁንም ውደዱ፣ የሚረግሟችሁንም መርቁ ብሎ ተጽፏል። ውድ የእግዚአብሔር ቤተሰቦች ከሀያአንዱ ጥያቄዎች ስንት መለሳቸው? በጥያቄዎች ውስጥ ምን ያህል ተጠቀማቸው? ኮሜንት ላይ አስቀምጡልን።